የተፈጥሮ አት ልማትና ጥበቃ ነው። ምክንያቱም እንደዚህ ኢንተግሬትድ ናቸው። ካችመንት ዴቨሎፕመንት ከሌለ ዳውንስትሪም መስኖ ልማት የለም ውሃ ዓመት እስከ ዓመት የሚፈሱ ወንዞችና ምንጮች ሊዘልቁ አይችሉም። ሶ አፐርስትሪም ዴቨሎፕመንት የካችመንት አናትን ተከትሎ የተፈጥሮ ልማትና ጥበቃ መስራት፣ ኢንቴግሬትድ ሶይል ዋተር ኮንዘርቬሽን ስራ መስራት፣ የከርሰና ገጸ ምድር ውሃ ማበልጸግ ዜናፍተር ገጥሞ ይህ እየተመረተ የከርሰ ምድር ላይ ገጸ ምድር ውሃ ደግሞ ኢንፍራስትራክቸሩን አሟልቶ ወደ አርሶ አደሩ ወደ ግብርና ማሳ በማስገባት ፕሮዳክቲቪቲ መራዘም የአርሶአደሩ የማምረት ጊዜ በማራዘም ንትና የሚጨምሩ ማድረግ በተሳትፏዊ የግብርና የአየር ንብረት ሽግግር ፕሮግራም በሁለት ሺህ አስራ ሰባት በጀት ዓመት በርካታ የልማት ስራዎችን አከናውኗል። አጠቃላይ ፕሮግራሙ የሚሰራባቸው በአስር ዞንና በሀያ ወረዳዎች እና ማዕከል አድርገን ድጋፍ እያደረግን ያለ ነው። የፕሮግራሙ ዋና ኢንተርቬንሽን የምግብ ዋስትና ችግር ባለባቸው አካባቢዎች ላይ ነው ትኩረት አድርጎ እየሰራ ያለ ለተፈጥሮ ወይም ለችግርን መቋቋም የሚችል በየትኛውም ችግር ለችግር የማይበገር ህብረተሰብ ለመፍጠር አልሞ እየሰራ ያለ ፕሮግራም ነው። ይህ ማዕከል አድርገን ስንሰራ ዋና የትኩረት ኤሪያችን በሶስት ኮምፖነንቶች እና በሰባት ሰብ ኮምፖነንቶች ትኩረት አድርጎ የሚሰራ ነው። በዋናነት ዘላቂ የሆነ የተፈጥሮ ሀብት ልማትና ጥበቃ ስራዎችን ማዕከል አድርጎ በመፈጸም ጥረት አድርጎ እየሰራ ያለበት ሁኔታ ነው ያለን። ከዚህ ውስጥ በተለይ የአፈርና ውሃ ጥበቃ ስራዎችና የስነየታዊ አፈርና ውሃ ጥበቃ ስራዎችን ትኩረት አድርጎ የሚሰራበት ሁኔታ ነው ያለን 2017 ላይ እነዚህ ስራዎች በሁሉም ላንድስኬፖቻችን ላይ ከ33 በላይ ላንድስኬፖች የተለያዩ የአፈርና ጥበቃ ስራዎችን ባስቀመጠው ግብ መሰረት አሳክተናል። ከመቶ ፐርሰንት በላይ ሁሉም እቅዶች ያሳቀንበት ሁኔታ ነው ያለ። ይህም የአፈርና ጥበቃ ስራው በህዝብ ተሳትፎ ሲታይ በገንዘብ ሲቀየር ከ19 ሚሊዮን ብር በላይ ግምት ያለው የተፈጥሮ ልማትና ጥበቃ ስራዎችን የሰራንበት ሁኔታ ነው ያለ። ህብረተሰቡ የሚጠበቅበትን የህብረተሰብ ተሳትፎ ያሳካበት ሁኔታ ነው ያለው። አንዱ ከተፈጥሮ አንፃር ነው። ሁለተኛው ከመስሎ ልማት አንፃር በአብዛኛው በባለፈው ዓመት የሰራናቸው ሸልፋ የነበሩ አምስት ፕሮጀክቶች ነበሩ። የነሱን ሪቪው የማድረግ ሸልፎች ላይ ነበሩትን ሪቪው አድርገን ወደ ጨላታ እንዲገባ አድርገን አምስቱ ፕሮጀክቶች ከ630 ሄክታር ላይ ሊያለሙ ችሉና ካንቲሻል ነው አባወራን ላይ ሊያለሙ የሚችሉ ተጠቃሚ ሊያደርጉ የሚችሉ የመስኖ ግንባታዎች ናቸው። ትኩረት አድርገን ስራ የነበረው እነዚህንም አጠቃላይ ሂደታቸውን ጨርሰን ግልጽ ጨረታ ታውጦ ኮንትራክተሮች ተወዳድረው አሁን ላይ የውል አግሪመንት ስራ እየፈፀሙ ያሉበትና አግሪመንት እየወሰዱ ያሉበት ሁኔታ ነው ያለው። ይህ እንግዲህ በ 18 በጀት ዓመት ላይ ግንባታውን አስመው አጠናቆ ለኛ የሚያስረክቡበት እድል ያለ መሆኑን የሚያሳይ ነገር ነው ያለው። ሌላው ወደ 14 የሚደርሱ ፕሮጀክቶችን ደግሞ የፊዚቢሊቲ እና የዲቴል ዲዛይን ጥናት ስራዎችን አጠናቀናል። እነዚህን ወደ ጨረታ እንዲወጣ አድርገን በኮንሰልታንት እንዲጠና አድርገን ወደ 1248 ሄክታር ሊያለሙ የሚችሉ ናቸው። እነዚህም አሁን ተቋራጮቹ ዋጋ እየሞሉ ያሉበት ሁኔታ ነው ያለው። ዋጋ ሞልቶ አሸናፊው እንደተለየ አውቶማቲካሊ ወደ ሳይት ሄዶ አጥንቶ በአጭር ጊዜ ውስጥ የጥናት ዶኩመንቱን ለፕሮጀክቱ ማስተባበሪያ ይነቱ ለመስሉ ቆላኝ ሰሚት ያደርጋሉ። ይሄም እንዳለቀ ቢያንስ ዘንድሮ ከምንሰራቸው ከአስራ አራቱ ፕሮጀክቶችን አራቱን ወደ ልማት የምናስገባበት ሁኔታ ወይም ወደ ግንባታ የምናስገባበት ሁኔታ ይኖራል ብለን የምናሰው ሌላው በማይክሮ ስኬል ደረጃ የሚገነባው ከሄክታር በታች የሚያለሙ የመስኖ አውታሮች አሉ። ይሄም በዚህ አመት የያዝነው በባለፈው ዓመት ዲቴል ዲዛይን አጥንተናል፣ ፊዚብሊቲ ስተዲ ለይተናል፣ ሁሉ ነገር ተጠናቋል። በዚህ አመት በጀት ተመድቦላቸው በ2018 ከ51 በላይ የሚደርሱ የማይክሮ ስኬል ኢሪጌሽኖች ወደ ግንባታ የሚገቡበትና ህብረተሰቡ ተጠቃሚ ሊሆን የሚችሉበት። የሚችልበት እንድል ለማመቻቸት ነው የተያዘው። ከመጠጧ ጋር ተያይዞ የሚሰሩ ስራዎች አሉ። ወደ 69 ነው የለየን። ከነዚህ ውስጥ ወደ 2 27 የሚደርሱት የመጠጦ አገልግሎት የሚሆኑ የፊዚቢሊቲ ስተዲ እና የዲቴል ዲዛይን ስራቸው ተጠናቋል። ከነዚህ ውስጥ የተወሰነው ዘንድሮ በጀት መድበን ወደ ግንባታ በ2018 ላይ የምናስገባበት እድል ያለ መሆኑን ነው ያደረግ ስለዚህ ጠቅላላ ብሎ ሲታይ በባለፈው ዓመት ኮምፖነንት አንድ ላይ ካስቀምጥናቸው ግቦቻችን ውስጥ የተፈጥሮ ልማትና ጥበቃ ስራ በተቀመጠው ግብ መሰረት አስተካክለ የመስሮ ግንባታ ስራዎችን ደግሞ ከ የፊዚቢሊቲና የዲቲል ዲዛይን ስራቸውን አጠናቀቅ ለ2018 ለግንባታ ዝግጁ ያደርግበት ሁኔታ ነው ያለው። ሌላው ከኮምፖነንት አንድ ላይ ፕሮዳክሽን ላይ የምንሰራው ሰራው ስራ አለ። በተለይ የዲጂታላይዜሽን ከማስፋፋት የ ኤክስቴንሽን አገልግሎት አርሶ አደሩን በፊትስ ደረጃ እንዲያገኝ ከማድረግ አንጻር የፋርመርስ ፊልድ ስኩሉን በማቋቋም ላይ ስራ የተሰራበት ሁኔታ ነው ያለው። ስልሳ ስምንት የሚደርሱ የአርሶ አደር የመስክ ትምህርት ቤቶች ተቋቁመዋል። ወደ ሁለት ሺ አንድ መቶ ሰባ ስድስት የሚደርሱ አባላት ነው ያሉት። እነዚህን መነሻ አድርገን የራሳቸው የሰርቶ ማሳያ ማዕከል አላቸው። እነዚህ አባላት በጋራ ሆኖ የተለያዩ የተሻሉ አሰራሮችና ቴክኖሎጂዎችን ኤክሰርሳይዝ ያደርጋሉ። ከዚ ያገኙትን ተሞክሮ ደግሞ ወደ የራሳቸው ማሳ ሊያሰፉ የሚችሉበትን አሰራ ዲዛይን የዘረጋንበት አመት ነው የነበረው። በዚህ መንገድ ሲታይ ጥሩ ስራ አሳክተናል ብለን ያሰምበት ጥሩ ጅምር እንቅስቃሴ ያለበት ሁኔታ ያለው። ሌላው በሁለተኛው ኮምፖነንት ላይ ያለው ከአግሪ ቢዝነስ ጋር ተያይዞ የሰራናቸው ስራዎች ናቸው። እነዚህ በአብዛኛው ኮፕሬቲቮች ላይ ነው። ህብረት ስራ ማህበራትን በፕራይመሪ ደረጃ ፕራይመሪ ኮፕሬቲቮችን በማጠናከር ገንዘብ ቁጠባና ብድር ህብረት ስራ ማህበራት በማቋቋም በማጠናከር የዩኒዮኖችን የመሰረታዊ ማብራት ዩኒዮኖችን እና የገንዘብ ቁጠባ ብድር ዩኒዮኖችን በመደገፍ በማጠናከር ብዙ ስራዎችን ሰጠናል። ያንንም አመራር አካላትን በመሰልጠን የጋፕ አናሊሲስ ያለባቸውን ክፍተት የአሰስመንት ጥናት በማድረግና ለቀጣይ ለልማት ስራ ለድጋፍ ምቹ በማድረግ በባለፈው ዓመት የተሻካ ስራ የሰራንበት ሁኔታ ነው ያለው በዚህ ዙሪያ ላይም ያካድ ነውን እቅድን በማሳካት ጥሩ ስራ ይሰራንበት ሁኔታ ያለው ሌሎች ተቋማትን ከማጠናከር አንፃር በርካታ የሆኑ ስራዎች ሰርተናል። በተለይ እነዚህ ፖሊሲዎችን ተግባራዊ በማድረግ እነዚህ ፖሊሲዎችን ድጋፍ በማድረግ የሚጠኑ ጥናቶችን ድጋፍ በማድረግ በፋይናንስ ድጋፍ በማድረግ ብዙ ስራዎችን ይሰራንበት አመት ነው መውሰድ ይቻላል። ለዚህ 2017 ላይ ያስቀምጥናቸው ግን በአብዛኛው አሳክተናል። በ2018 ደግሞ በዚህ ዓመት 2018 ደግሞ ሌሎች እቅዶችን ተግባራዊ ለማድረግ ያቀድንበት ሁኔታ ነው ያልነው። በእቅድ ደረጃ ሲታይ 2018 እቅድ በተመሳሳይ በዛሬው ቀን የስትሪንግ ኮሚቴ እንዲያጸድቅ የተፈለገበት ምክንያት 2018 ብዙ ስራዎች ስለምንሰራ ይህም ተመሳሳይ ነው። የአፈርና ጥበቃ ስራ ከ1ሺ300 ሄክታር በላይ እንሰራለን። በዚህ ዓመት 2018 የመስኖ ግንባታም በተመሳሳይ አምስት ይገነባሉ፣ ዘጠኝ ይገነባሉ። የአነስተኛ መስኖ ወይም ማይክሮ ስኬል ኢሪጌሽን የሚባል ከአምሳ አደ በላይ ግንባታ የምናስገኝበት ሁኔታ ነው የሚኖረው። ከማርኬት ሼድ ጋር ተያይዞም አምስት የማርኬት ሼድን እንገነባለን በ2018 ላይ። እንደዚሁም አንድ ደግሞ ፕራይሜሪ ማርኬት ሼድ በከተማ ላይ የምንገነባበት ሁኔታ እቅድ ይዘናል። ሌሎች የመጋዘን የህብረት ስራ ማህበራትም የዲዛይንና የመጋዘን ግንባታዎችም በተመሳሳይ በዚህ ዓመት ትኩረት አድርገን የምንሰራባቸው ስራዎች መሆኑን ነው የሚያሳየው። በዛ መንገድ የመስኖ የማስፋት የአግሮኖሚ ስራዎችን የፕሮዳክሽን ስራዎችን ጎን ለጎን በአቀድነው መሰረት ስራ ለመስራት ጥረት የምናደርግበት አመት ይሆናል ብለን ነው እየሰረገ ያለው።